የጳውሎስ መልእክት ለቆላሲያስ ሰዎች ኢየሱስ ከሞት የተነሳ ጌታ መሆኑን ጳውሎስ በማወጁ ምክንያት ከታሰረባቸው በርካታ እስሮች መካከል በአንዱ የጻፈው ደብዳቤ ነው። ደብዳቤው የተጻፈው ጳውሎስ አግኝቷቸው ለማያውቅ የዚህን ቤተ ክርስቲያን ማኅበረሰብ ላቋቋሙት ሰዎች ነው። ይህ በቆላሲያስ ያለ ቤተ ክርስቲያን የተጀመረው ከዚያው ከተማ በሆነ ከጳውሎስ ጋር በሚሰራ ኤጳፍራ በተባለ ሰው ነው። ኤጳፍራም ጳውሎስን በቅርቡ በእስር ቤት ጎበኘውና የቆላስያስ ሰዎች በአጠቃላዩ እንዴት ጥሩ ሁኔታ ላይ እንደሆኑ ነገረው። ነገር ግን ከኢየሱስ እንዲርቁ የሚፈትኗቸው አንዳንድ የባህል ግፊቶች እንዳሉም ጭምር ነገረው። ስለዚህም ጳውሎስ የቆላስያስን ሰዎች ኤጳፍራ ያነሳቸውን ችግሮች ለመፍታት እንዲበረታቱና በበለጠ ለኢየሱስ የተሰጡ እንዲሆኑ ለማበረታታት ይህንን መልእክት ጻፈ። የመልእክቱን ንድፍና የሐሳብ ፍሰት ለመረዳት በጣም ቀላል ነው። የመጀመሪያው ክፍል ኢየሱስ ከፍ ከፍ ያለው መሲህ በመሆኑ ላይ ያተኩራል። ከዚያም ጳውሎስ የእስር ቤት መከራው ከፍ ከፍ ላለው ኢየሱስ እንደሆነ ያሳያል። ከዚያም የቆላስያስ ሰዎችን ከኢየሱስ እንዲርቁ ስለሚገፋፏቸው ጫናዎች ይናገራል። ከዚህ በኋላ የኢየሱስ ትንሣኤ ለእነሱ ስለሰጣቸው አዲስ የሕይወት መንገድ ያብራራል። ስለዚህ መልእክቱ በሁለት ጸሎቶች ይጀምራል። በመጀመሪያው ጳውሎስ ከኢፓፍራ እንደተረዳው የቆላስያስ ሰዎች ኢየሱስ ባስቀመጠው የአዲስ ፍጥረት ተስፋ ምክንያት ለኢየሱስ ሙሉ በሙሉ ታማኝ ለእግዚአብሔርና ባልንጀራዎቻቸው ፍቅር የሚያሳዩ ስለሆኑ እግዚአብሔርን ያመሰግናል። ስለዚህም ስለ ኢየሱስ ባላቸው ጥበብና ግንዛቤ እንዲያድጉ መጸለይ ይጀምራል። ከዚያም ጳውሎስ የቆላስያስ ሰዎችና እኛም ይህንኑ ማድረግ እንድንችል እንዲረዳን ከዚህ ጋር ግጥም ያስቀምጥልናል። የምዕራፍ አንድ ዋና ክፍል ሲሆን ግጥሙ ስለተሰቀለውና ስለከበረው መሲሕ ነው። ሁለት ትይዩ የግጥም ክፍሎች ያሉት ሲሆን በዘፍጥረትና በዘጸአት በመዝሙረ ዳዊትና በምሳሌ መጽሐፍት ቋንቋና ምስሎች የተሞላ ነው። የመጀመሪያው የግጥም ክፍል ኢየሱስ የእግዚአብሔር እውነተኛ ምስል መሆኑን ያስሳል። በእርሱ የእግዚአብሔር ሙሉ ባህሪና ዓላማ በሰው ተካቷል። ኢየሱስ የበኩር ነው። ይህ በፍጥረት ሁሉ ላይ ጌታ ስላለው ንግስና የሚገልጽ የብሉይ ኪዳን ሐረግ ነው። የእውነተኛውን ፈጣሪ አምላክ ትክክለኛ ማንነት ያካፍላል። እናም ሁሉም እውነታ ሁሉም ኃይላት እና ስልጣናት፣ መናፍስትና የሰው ልጅ በእርሱ ተፈጥረዋል። የፍጥረትን ደራሲና ንጉስ የሆነውን ያገኘ ነው መሲህ በሆነው በኢየሱስ ነው። ስለዚህም በሁለተኛው የግጥም ክፍል አዲስን ፍጥረት የሚያመጣው እርሱ መሆኑን እንረዳለን። ኢየሱስ የእርሱን ሰዎች የሚያመለክተው የአዲሱ አካል ራስ ነው። የኢየሱስ ሰዎች የእርሱ ትንሣኤ ህልውና ምሳሌ የሆነለት አዲሱ ሰው ናቸው። በእርሱ የእግዚአብሔር የከበረው የቤተ መቅደሱ ህልውና ይኖራል። እናም እግዚአብሔር ከሰው ልጅና ከፍጥረት ሁሉ ጋር ራሱን ያስታረቀው በኢየሱስ ሞትና ትንሣኤ ነው። በጣም የሚያስደንቅ ግጥም ነው እና ጳውሎስ ወደ መልእክቱ ዘልቆ ሲገባ ግጥሙን መጥቀሱን ይቀጥላል። በመጀመሪያ የዚህ ግጥም እውነታ የእርሱን በእስር ቤት ያጋጠመውን የስቃይ ተሞክሮ እንዴት እንደለወጠው ያሳያል። ኢየሱስ ከሞት የተነሳው የሁሉም ጌታና ንጉሥ መሆኑን ለግሪክና ለሮም በማወጁ ምክንያት እየተቀጣ ነው። ስለዚህም ስቃዩን እንደ ሽንፈት አይደለም የሚያስበው፤ በኢየሱስ ስቃይ ውስጥ የተካፈለበት የፍቅር ድርጊት ነው። ስለዚህም የእርሱ ችግሮች በእርግጥም የደስታ ምክንያት ናቸው። የታሰረው ከሞት የተነሳው የእስራኤል መሲህ ባለብዙ ብሔር የሆነ አዲስ ቤተሰብ እየፈጠረ እንደሆነ በተነገረው አስገራሚ ዜና እና በሌሎችም ጉዳዮች ነው። መለኮታዊ ክብር በኢየሱስ ውስጥ እንዳለ ሁሉ ኢየሱስም በአለም አቀፋዊው ህዝብ ውስጥ አለ፣ ወይም ጳውሎስ እንዳለው መሲሁ በሙሉ ተስፋና ክብር በእናንተ ውስጥ አለ። ከዚያም ጳውሎስ የቆላስይስ ሰዎች ከኢየሱስ እንዲርቁ ስለሚያደርጓቸው የባህል ተጽዕኖዎች ይናገራል። ብዙ አማልክትን እንዲያመልኩና የኦሪት ህጎች እንዲከተሉ ብዙ ግፊት ይደረግባቸው ነበር። እነዚህ ሁሉ አዲስ ክርስቲያኖች የተለያዩ የህይወት መድረኮችን በተቆጣጠረ የግሪክና የሮም አማልክት ላይ ባተኮረ ስርዓት ውስጥ ነበር ያደጉት። እናም አብዛኛዎቹ ኢየሱስን የተቀበሉት በዚህ ስርዓት መሰረትና ከሚያመልኳቸው አማልክት ውስጥ እንደ አንዱ አድርገው ነበር። እንዲሁም አይሁዳዊ ያልሆኑ ክርስቲያኖች ለመሲሁ ያላቸውን ታማኝነት ሙሉ ለማድረግ በኦሪት ላይ የሚገኙትን ሁሉንም ህጎች እንዲከተሉ ከአይሁድ ክርስቲያኖች ከፍተኛ ጫና ይደረግባቸው ነበር። በዋናነት ንጹህ ምግብ መመገብ፣ የተቀደሱ ቀናትን ማክበር እና ግርዘትን ይጠቅሳል። ይህ ለገላትያ ሰዎች ችግራቸውን ለመንገድ ከላከው መልእክት ጋር ተመሳሳይ ነው። ለጳውሎስ ለየትኛዎቹም ለእነዚህ ፈተናዎች እጅ መስጠት መሸነፍ ነው። ኢየሱስ በእርግጥ ማን እንደሆነና በእነሱ ምትክ ምን እንዳደረገ መረዳት አለመቻል ነው። የቆላስይስ ሰዎች ጳውሎስ እንደሚጠራቸው በመንፈሳዊ ኃይላትና በመናፍስት ፍርሃት ይኖሩ ነበር። ኢየሱስ ግን እነዚህን ድል ነስቷል። በሞቱና በትንሣኤው የቆላስይስ ሰዎች ካለባቸው ማንኛውም ተጽዕኖ ነፃ አውጥቷቸዋል። በተመሳሳይ መንገድ ኢየሱስ ራስ ወዳድ የሆነውን የሰውን ልብ ሊቀይር ያልቻለውን የኦሪት ሕግ ሁሉ በእኛ ምትክ ፈጽሟል። ስለዚህም ኢየሱስ በሞቱና በትንሣኤው ያደረገው ምንም ነገር አልጎደለውም ሕጎችን በመከተል ሊደገፍ አይገባው። እርሱ የኦሪት ሕጎች ሲያመላክቱት የነበረው እውነታ ነው። በሕጎቹ ምትክ የኢየሱስ ተከታዮች ራሳቸውን ለመቀየር የትንሣኤው ኃይል አላቸው። የጳውሎስ ቀጣይ ርዕስ ይህ ነው። ኢየሱስን መከተል ማለት የእርሱን አዲሱን ሰው መቀላቀል ማለት ነው፤ ምክንያቱም ሕይወታቸው አሁን ከሙታን ከተነሳው የኢየሱስ ሕይወት ጋር ተዋህዷል። እናም ጳውሎስ የቆላስያስ ሰዎች መሲሁ ባለበት ወይም በእግዚአብሔር ቀኝ ተቀምጦ በሚመራበት በላይ ባለው ላይ ሀሳባቸውን እንዲያደርጉ የሚሞግታቸው። ለዚህ ነው ጳውሎስ እዚህ ጋር አንድ ቀን ምድርን ትታችሁ ወደ መንግሥተ ሰማያት እንደምትሄዱ አስቡ ለማለት ፈልጎ አይደለም። ይልቁንስ ሰማያት ኢየሱስ አሁን ፍጥረትን ሁሉ የሚገዛበት ከሁሉም የላቀና ልዩ የሆነ ቦታ ነው። እናም ከዚያ ስፍራ ሁሉንም ነገር ለመለወጥ አንድ ቀን ወደዚህ ተመልሶ ይመጣል። ወይም ጳውሎስ እንደተናገረው ሕይወት የሆነው መሲህ ሲገለጥ እናንተም ከእርሱ ጋር በክብር ትገለጣላችሁ። ስለዚህ ጳውሎስ አንድ ቀን የሚሆኑትን አይነት አዲስ ሰዎች ሆነው አሁን ላይ እንዲኖሩ ይሞግታቸዋል። አሮጌውን ማንነታቸውን በተዛባ ጾታዊ ግንኙነትና አጥፊ ንግግር ይመስለዋል። ለክርስቲያኖች አሮጌው ማንነታቸው ከኢየሱስ ጋር ሞቷል እና በምሕረትና በቸርነት በይቅር ባይነትና በፍቅር በሚታወቀው በአዲሱ ማንነቱ ተቀይሮላቸዋል። ይህ ማንነት ደግሞ ዓለማችን የፈጠረውን የብሔርና የማህበራዊ ድንበር መስመሮች የተሻገረ ነው። በጳውሎስ አገላለጽ ግሪክ ወይም አይሁድ፣ የተገረዘ ወይም ያልተገረዘ፣ ባሪያ ወይም ጨዋ የሆነ ሰው የለም። ነገር ግን መሲሁ ዋና ነው፣ በሁሉም ነው። ጳውሎስ ለቆላሲያስ ሰዎች በተግባር ለማሳየት አዲሱ ሰው በመጀመሪያው ክፍለ ዘመን በሮማውያን ቤተሰብ ሊመሰል እንደሚችል ያሳያቸዋል። የሮማውያን ቤተሰብ አባወራው በሚስቱ በልጆቹና በባሪያዎቹ ላይ የሕይወትና የሞትን ኃይል የያዘበት ከፍተኛ የስልጣን ተቋም ነበር። በክርስቲያን ቤተሰብ ውስጥ ግን አይደለም። እዚህ ከሞት የተነሳው ኢየሱስ እውነተኛው ጌታ ነው። ስለዚህም በጌታ ሚስት እሷ ላይ የበላይ እንዲሆን ለባሏ ትፈቅዳለች፣ እና ባልም ደግሞ ሚስቱን በመውደድና የእርሷን ደህንነት ከራሱ በላይ በማስበለጥ ለኢየሱስ ይገዛል። ኢየሱስ ጌታ በሆነበት ቤት ውስጥ ልጆች እቃዎች አይደሉም፣ ይልቁንስ ለብስለትና ለክብር ተጠርተዋል። እናም ወላጆች ልጆቻቸውን በትዕግሥትና በመረዳት ሊያሳድጉ ይገባል። ባሪያ የሆኑ ክርስቲያኖች የሰው ጌቶቻቸውን በሚገባ ማክበር አለባቸው፣ ምክንያቱም እውነተኛው ጌታ እነሱ ሳይሆኑ ኢየሱስ ስለሆነ ነው። ባሪያዎች ያሏቸው ክርስቲያኖችም ይህ ባሪያ የእነሱ ንብረት ሳይሆን ሊከበርና በፍቅር ሊያዝ የሚገባው የኢየሱስ አካል መሆኑን መረዳት አለባቸው። ጳውሎስ እዚህ ጋር በጣም ወሳኝ መስመር ላይ የሄደ ነው። የሮማውያንን ዋና መሰረታዊ ተቋም ራሱን በመስጠት በሚገዛው በኢየሱስ ፍቅር እየቀረጸው ነው። እናም የቤተሰቡን መዋቅር በቀጥታ ባያፈርሰውም ከሁሉም የላቀው መሲህ በቆላሲያስ የሚኖር ማንኛውም ሮማዊ ሊለየው ከሚችለው በላይ እንዲለወጥ ይፈልጋል። ይህ በይበልጥ በመልእክቱ መዝጊያ ላይ በግልጽ ይታያል። ከጸሎት ጥያቄ በኋላ ጳውሎስ እነዚህን በክርስቲያን ባሪያዎችና ጌታዎች ላይ የተሰጡትን መመሪያዎች ይተገብራቸዋል። ይህንን መልእክት ለቆላሲያስ ሰዎች ይዞ ያመጣውና ያነበበው ቲኪቆስ እንደሆነ ደግሞም ፊልሞና ከተባለ አናሲሞስ የሚባል የአንድ የቆላሲያስ ክርስቲያን የቀድሞ ባሪያ ጋር አብሮ እንደመጣ እናያለን። በሌላ ለፊልሞና በተላከ መልእክት ላይ እንደምናየው አናሲሞስ ከጌታው እንዳመለጠ ተረድተናል። ይህ ሊያሳስር የሚችል ወንጀል ነበር። ጳውሎስ ግን ሙሉ ቤተ ክርስቲያን አናሲሞስን እንደ ታማኝና በጌታ የተወደደ ወንድም አድርገው እንዲቀበሉት ጠይቋል። ከዚያም ለፊልሞና በተላከው መልእክት ላይ አናሲሞስን እንደ ባሪያ ሳይሆን እንደ ወንድም እንዲቀበለው ጳውሎስ ይነግረዋል። መልእክቱን ግሩም በሆነ መንገድ መጨረስ ማለት እንዲህ ነው። ስለዚህ በቆላሲያስ መልእክት ከሞት በተነሳው በኢየሱስ አፍቃሪና ነፃ አውጪ አገዛዝ ያልተነካ የሰው ልጅ የሕይወት ክፍል አለመኖሩን እንድናይ ጳውሎስ ይጋብዘናል። ስቃያችን፣ ለማመቻመች ያለን ፈተና፣ የሞራል ባህሪያችን፣ በቤታችን ውስጥ ያለን የኃይል ተግባቦት፣ ሁሉም እንደገና መመርመርና መለወጥ አለበት። ኢየሱስ ከሞት በተነሳ ጊዜ አዲሱ ፍጥረት በእርግጥ እንደመጣ አድርገን በአሁኑ ጊዜ እንድንኖር ተጠርተናል። ለቆላሲያስ ሰዎች የተጻፈው መልእክት ይህን ይመስላል።